እሺ፣ በጣም መልካም ሰው ነው። አራት ወር ውስጥ ነው ያው። አሁን እኔ መው መድማሄ ማለት ሴትዮዋን ችግሯን ጠየኳት ማለት ነው። ምንድን ነው ሄይሄትን ሴትዮዋ ደበደበቻት እና በጣም ከዛ ሄድኩን፣ ችግራቸው ምንድን ነው ብዬ ማለት ነው። እሺ ይሰማል? አዎ ይሰማል። እህትሽን ሴትዮዋ ደበደበቻትና፣ ቆይ አንዴ አይመን መቷል፣ ፋቶ ማየት አለች። ለምን አልመጣችሁም ቅድም? ና ይብያት ነበር እኮ እንድናስታርቃቸው የችውቃ ልደውልባት እንድታይ አዚዛንም ሼር አድርጉላት። ጠሯት ላስታርቃቸው ከአዚዛ ጋር የአዚዛ ይቅርብኝ፣ አቡዬ ይቅርብኝ፣ እንዳታስገድጂ ቅድ ቅድ አስታርቂ ይብላለች። ይሰማል ኧረ እዚህ ድፋታ ስጭና ጣደፍሽን እኮ ማሬ ምን ጉድ ነው? እንትንዛየምንታ ሰው ሲታረቅ የማይወደው ሴጣን ብቻ ነው። ስለዚህ መታረቅ ጥሩ ነገር ነው። አዚዛ መታ ራሷ ቅድም አስታርቂኝ ብላኛለች። ስለዚህ አስታርቃቸዋለሁ። እኔ ብቻ አይደለሁም ደግሞ የምጠይቀው ህዝቡም ነው። ስለዚህ ትታረቃላችሁ ሻጡሉእብ እሺ ደስ እንዳለ መብትክ ነው፣ ግን ብትታረቁ ደስ ይለናል። ፋጡማ ትምጣና ከፋጡማ ጋር እንድትታረቁ እንፈልጋለን። እኛም ደግሞ ልናመሰግንህ እንወዳለን። በዚህ ፍጥነት 360 ሺህ ብር አስገብተህ ደረሰን ስለላክ ህዝቡ ያመሰግንሃል አለን። በራሴም በህዝቡም ስም አመሰግንሃለው እና የፋጡማን ደግሞ ደስታ ትመጣና እናያለን። እዚህ አዚዛን ጥሯት። ታስታልቃቸው ካዚ ጋር በእናታችሁ እንኳ ሀሊማን ሄደሽ ሄደች። ፋጡማን አንኛ ያገናኝ ንበላ ሀሊማ ሀሊማዬ ሀቢብቲ እንትና ጋር ደህና ነሽ? ይቅርታ፣ እንዴት ነሽ ሀሊማ? ፋጡማ ጋር ሂጂና እንዲህ አገናኝ አስገቢያት፣ ገዝት ሂጂና ቤቷ። አሁን ቴንክ ዩ። ምንድን ነው የሚያስቃችሁ? እምቢ ስላለ አይ ዝም ብሎ ነው እምቢ አለው ሲደረደር ነው እንጂ ትመጣና ይታረቃል ሼር አርጉላት ለአዚዛ አዚዛ አዚዛ እና ፋጡማ እስኪገቡ ዜድን እናስተናግድ እሺ ዜድ እና ሄጄ ማለት ነው ሴትዮዋን ምንድን ነው ችግራቸው በምንድን ነው የተጣላቸው ብዬሽ እንትን ስል ደሞዝ አልሰጥ ብላኝ ነው ደብቃ ስለዚህ ደበደብኳትና ብሩን ተቀበልኩኝ አለች። ማለት የሁለት ወር ደሞዟ። ማን? እህትሽ ማዳሟን ደበደበች? አዎ፣ ማዳሟ እህቴን እንደበደበቻት። ደብድቤ ደሞዜን ተቀበልኩ ስትይ ነው? ታዲያ አነጋገረሽ እንዴት ነው ማለት አይደለም። ከኔትወርክ እንትን ሊሆን ይችላል። ማዳሟ እህቴን እንደበደበቻት ችግራችሁ በጣም አልቅሳ ስታስቸግረኝ፣ ምንድን ነው ችግራችሁ ብዬ ሄድኩኝ። እስከ ቤት እስከ ቤቷ ድረስ ማለት ነው ማዳሟ ጋር። ከዛ ትንሽ ያው ግቢ ከግቢ ውጪ ነበር የቆምኩት። አስፈራራችኝ፣ ምናምን ይከስሻሉ ብላኝ፣ እንዴስ እንዴት ሳትጠይቂኝ መጣሽ ምናምን ብላኝ ማለት ነው ቆይ እኔ እዚህ ቻርጃ አልዘይት ነው ምናምን ምና የሚባል በዩ ኤ ኢ ነው የምትኖሪው። ማነው ስምሽ? ዘይባ ዘይባ። እህትሽ ማነው ስሟ? ሰውዳ። ዘይባ እሺ፣ ሰውዳ ሴትዮዋ ጋር ስንት ወር ነው የሰራችው? የደበደበቻት ሴትዮዋ ጋር አሁን ስምንተኛ ወሯ ነው። የስምንት ወር ደሞዝ አልተሰጣትም? ተሰጥቷታል፣ የሁለት ወር ግን ወስዳባታለች። ስምንት ወር የሰራችበት ደሞዝ የስድስት ወር ተሰቷት፣ የሁለት ወር አልተሰጣትም። አዎ፣ ማለት ሰጣት፣ መልሳ ነው ደብድባ ወሰደችባት ማለት ነው። ደበደበች እና ወሰደች። እሺ ታዲያ አሁን እትሽት ነ ያለች በዚህ ሰዓት እዛው ቤት ውስጥ ነው። እኔ አስማምቻቸው ምናምን ነገር ማለት እኔ አለ አልፈልግም ማልፈልግም ስትለኝ ሄድኩኝ ቤቷ ማለት ነው። ከዛ ከሄድኩ በኋላ ደግሞ ይከስሻለሁ ለምን መጣሽ ስትለኝ፣ ይቅርታ ሳልጠይቂ ስለመጣው ይቅርታ ብዬ ያው አውቄ ብዬ ገባው ቤቷ። ችግራቸው ምንድነው ነው አንቺ አንቺ ነሽ ሳም ኮንትራት ናት አው አው ኮንትራት ነሽ። ሰውች እንዴት ለቀቁሽ እንድትጂ እኔ እዚህ ቤት ቆይቻለሁ፣ ይሄ ስምንት ወር ዘጠኝ ዘጠኝ አመት እንደዛ ቆይቻለሁ። እንደዛ ነው የለቀቁኝ። አንቺ ነሽ ያመጣሻት? አተተሽል ወይስ በኤጀንሲ ነው የመጣች? በደላላ እኔ ነኝ ያመጣው። በደላላ በህገ ወጥ መንገድ ነው ያመጣሻት? አዎ በኤጀንሲ አይደለም። ስለዚህ መቼ ነው? ይሄው ነው። መቼ ነው ሴትዮዋ ደውላልሽ? ሴትዮዋ ደውላ ቀጥታ ምንድን ነው ያለችሽ? ነይ እህትሽን ደብድቤታለሁ፣ ሰጫት አለችሽ። ለምን መታር ስላት፣ አይደለም እንዴ ትንሽ ነው እንዴ። ትክክል መልሽልኝ ዜድ። ሴትዮዋ ደውላ ነይ እህትሽን ተረከብኝ ነው ያለችሽ? ምንድን ነው ያለችሽ ሴትዮዋ ያለችሽ ንገሪኝ። መጀመሪያ ሰዓት መታት በፊት ብሩን ወስተሻል ወይስት ለም ብሩን ደብቃር ስለነበረ አይቴ አዎ ወስጃለሁ አልኳት። እንዴት ወስተሽ እንዴት መጣሽ አለች። ለጋደኛዬ ልኬ ተቀበለች አልኳት ማለት ነው። ከዛ አይውሸት ብላ ካሜራ ካሜራ አለ። በካሜራ አይታውሸት ብላ ያው እሄ ተን ፈተሽም እቺ ምናምን ነገር ደበደበች። ያው ከደበቀችበት ብቻ ልብሷን እንት ስትቀዳደደው አው ተሰጠችት ማለት ነው። እሄቲ ከዛስ ጋር ደውላ ምን ምን አለች? እኔ ጋር ደውለማ እኔ ጋር ደውለማ ማለት ከዛ በኋላ እንጂ መደውል አቆመች። እኔ ሲደውልም አላነሳ አለችኝ። እህቴ አልቅሳ ስታስቸግር ሄድኩኝ እሷ ጋር ማለት ነው። ሲሄድ እንዴት መጣሽ አለችኝ። ሳታስፈቅጂ እንዴት መጣሽ ስትለኝ ይቅርታ ጠየቅኳት። አውቃለሁ ቃኑን አይፈቅድም አለች። አውቃለሁ አይፈቅድም፣ ግን እህቴ አልቅሳ ስላስቸገረችኝ ነው ስለ አስቸገረችኝ ነው የመጣሁት፣ አልኩኝ ማለት ነው ይቅርታ ጠይኳት። እሺ ችግር የለውም ብላ አስቀመጠችኝ፣ አስገባችኝ ቤቷ እና አሁን ምንድነው የምትፈልጊው? ምሳሌ እህቴ ነይ ውሰጂ ስትለኝ ላይ ነው የመጣሁት እና እንዴት ነው ማድረግ አለብኝ ምናምን አልኳት። ከዛ ማለት ምንድነው ማድረግ አለብኝ ምናምን ቤት ስጠይቃት ከማለት ከመጣች ቀን ጀምሮ የወጣችሁን ወጪ ሂሳብ ማለት ነው የምርመራውን ለዳላ ላይ የከፈለችውን አጠቃላይ ሂሳብ አድርጋ ዘጠኝ ሺህ ብር አሁን በአሁን ከሰጣሽኝ እለቅልሻለሁ። ይሄ ትሽን አለችኝ። እሺ እሺ ከዛ ውጭ አለቅልኝም እንደ ሲላት አይ አለቅልሽም፣ እዚህ እንዲሰራ ከፈለግሽ አለችኝ። ጽዳት በስነ ስርዓት ታጽዳ የሚላትን ነገር እሺ ትበለኝ አለች። ይሄ ችግር የለውም አለችኝ። ከዛ በኋላ ሲልኳን ስጭ ያልኩና ሲልኳን ሰጠች። ስልኳን ሰጣ። ከዛ በኋላ ደሞ ምንድነው ትን ማለት ትንሽ ቆየችና ብሩን ስጭያት እባክሽ ብዬ ለመንኳል። ማለት ብሩን መልሽላት በስሩን በስና ስራት ትሰራለች ስላት ብሩን ይሞታል እንጂ አልሰጣትም ከሁለት አመት በኋላ ከዚህ ቤት ሲትወጣ ያንን ብር ይመልስላታል አለችኝ ማለት ነው። ለምን ሲላት በቃ አልሰጣትም ካልሰጣትም ነው አለ። እኔንም አስፈራረችኝ ማለት በጣም ማለት በጣም የምትከራከር ሴት ናት። ክርክሩን አልቻልኩም። አረብኛውን ደግሞ እኔ በደም ማለት ጥርት አድርጌ አላውቅም። አውቃለሁ ግን ጥርት አድርጌ አላውቅም። ስለዚህ ክርክሩን አልቻልኩትም። በቃ እኔ ምንም ማድረግ ስላልቻልኩ ቢያንስ ሁለት ሰዓት አክል መሰለኝ ተከራከር ከዛ ጥያት መጣው ማለት ነው። ምንም ማድረግ ስላልቻልኩ ሲመጣ ሴትዮዋ በሰነ ስርዓት ከሰራች 700 ብር ሰጣታለሁ በወር ደሞዝ ማለት ነው። በሰነ ስርዓት ካልሰራ መጀመሪያ አንድ ሺህ ብር እሺ እዛ በስነ ስርዓት ከሰረች ነበር ደሞዛ፣ ከዚህ በኋላ ሰባት መቶ ድራም ነው የሚሰጣት አለች። አዎ በስነ ስርዓት ከሰረች ሰባት መቶ ድራም ይሰጣታሉ፣ በስነ ስርዓት ካልሰረች ደግሞ አምስት መቶ ድራም ይሰጣታሉ አለች። ለምን አልኳት፣ ትሰራለች፣ ለምን አልኳት፣ ሙሉ ደሞዟን ስጫት ስላት፣ አይ አለችኝ። ማለት ክርክሩን ስላልቻልኩኝ ሰዓቱን ስለሄደብኝ ጥያት መጠው ማለት ነው። እሺ ከዛ ጭቅጭቁ ቀጠላ ማለት ነው። እንደዛው ያለ አንድ ወር ጨርሰች። አንድ ወር ጨርሳ በቃ ሄዳ ደጋግማ ስጠይቅና አጠጋባቸው ለቆማ ስለጠለቅስ ደሞዟን ሰጠች ማለት ነው። ድራማ ይሰራሽ ነው ምናምን፣ አንብላ አላግጦ ትንሽ ደሞዟን ሰጠች አንድ ሺህ ብር ማለት ነው። ከዛ ለመላክ ስትፈልግም መላክም አይቻልም። መላክ አቺ ማለቻት። ከዛ አብራት ምሰራ የሆነች ልጅ ነበር ከኔ ጋ ኮ አይደለም ሪቀት አለሁ ኮይና የእሷ እንትን ላይ ናት አጅማን ላይ ናት አለችው። ከዛ አብራት ልጅ ምሰራ አለች ማለት እሷ ከራሷ ብር ጋ ደብቃ ላካች። ከራሷ ብር ጋር ደብቃ ሊካ ሲመለሱ ወረቀቱን አምጫለች እና ትርፍ ብር ስላለ እንዴት ላልሽላት ብላ ከዛችኛው ጋ ጭቅጭቅ አነሳች። እንዴት ቅላት አለች እና 45 ብር ጨምራ ነበራ። እሱ ያቺ ልጅ ከራሷ ማለት ነው እንዴት ጨመርሽ ካለኔ ካለኔ ፍቃድ እንዴት ብድር ሰጠሻት ብላ እሷ ጋም ትንሽ ተጋጩ። ምን አሉ። ከዛ ጭቅጭቁ ቀጠለ፣ ይሄው እስከዚህኛው ወር ድረስ ማለት ነው። አሁን ጭቅጭቅ ከተጀመረ አራተኛ ወር ነው። ከዛ በኋላ ደላለዋ አገም ደወልኩኝ፣ እሷም ደወለች። ጨታና ዘን በጭራሽ ደላለዋ ማለት ነው። ከዛ በኔ በኩል ሞከርኩኝ። አሁን በቃ የመጨረሻ ውሳኔ ምንድነው ጠይቅልኝ አልኳት። እሄትን ራሷም ማለት ነው እሄትን አታናግራትም ሌላ አብራት ምስራ ልጅ አለች። እሷን የሚታናግረው መልሱን የሚታመላልስልኝ ማለት ነው አሁን ቢያንስ ከዛሬ ጀምሮ ቅዳሜ ድረስ አምስት ሺህ ብር ካቀረብሽ እህትሽን ካንስል ብር ከላቀረብሽ ማለት ይሸኛል፣ ማስረጃ ላክልሽልኝ ማለት ነገረችኝ። በቃ አጭር ቃል ማለት ነው። እና ምን ማድረግ ነው አለብኝ? ምሳሌው ደግሞ ምን ማድረግ እኔ ወይስ ስልኳን ሰብራ ውስጥ አባታለች ሰበረች ከነጭራሽ ነው። ስልኳን አምልጣው ከቤት ሁሉ በተኝበት ወጥታ ሌበር ኦፊስ ትሄድ ሳት ካለሽ ኤርፖርት ላይ ኡኡ ትበል። በጣም ብዙ ሰዎች ባይዘው ኤርፖርት ላይ ኡኡ ያለ ፍቃዴ ወደ ሀገር ቤት እየሸኘች ነው ብለው እዛ የኤርፖርት ፖሊሶች ምንድን ነው ሲሉ ያለ ፍቃዴ ነው የምታሳፈረን ሲሉ ይመልሷታል። ሲመልስባት ግን የት ትሆናለች? አንቺ ሰዎች ይፈቅዱልሻል እንድታሳርፊያት ችግር የለውም። ሰዎች ይፈቅዱልኛል እኮ። ሰዎች ከፈቀዱልሽ ወደ አንቺ ትመጣለች ማለት ነው። ታክሲ ትልክላታለች። ወጥታ መሄድ ማችል ከሆነ ወጥታ ሊበረከሌላት መደወል ማችል ከሆነ የመች ሶስተኛው በቃ ሶስተኛው አማራጫ ልክ ኤርፖርት ወስዳት ልታሳፍራ ስትል ኡ ማለት እዛ ኤርፖርት ላይ ቅውጥ ማድረግ

በደንብ ርሪት በልቅ ውጥ ታ ልክ ወደ ገደል እንደሚወረወር ሰው አላ ልክ ወደ እሳት እንደሚወረወር ሰው ው ትበ ከዛ እንዳንድ ህዝቡ ግልብጥ ብሎ ይሰበሰባል። ሴኩሪቲዎቹ፣ ፖሊሶቹ ኤርፖርት፣ ምን ሆነሽ ነው ይሏታል፣ በእንግሊዝኛ በአር ምን ሆነሽ ነው ሲሏት እንትን ትላለች፣ ያለ ፍላጎቴ አስገድዳ ወደ ሀገር ቤት ሽለች ፈልጋለሁ ትላለች። እሺ፣ እሺ ከዛ ውጪ ሌላ አማራጭ የለም። አይ እኔማ ምናልባት አምስት ሺህ ብሩን ሰታኝ፣ አምስት ሺህ አምስት ሺህ ብሩን ሰታኝ ምናልባት ካንስሌሽን ከሰጠችኝ ብዬ ነበረ። ማለት ምንም አማራጭ ላይ የለኝ ማለት ነው ማሪ። ለሱ አምስት ሺህ ሳትሰጪ በነፃ ኔቨር ኦፊስ ካንስሌሽን መስጠት እየቻለ ለምን አንቺ አምስት ሺህ ድርሃም ትከፍያለሽ? ለምን አምስት ሺህ ድርሃም፣ ስንት ነው በኢትዮጵያ ንገሪኝ።

እሺ እንጃ። በነፃ ሌበር ኦፊስ ካንስሌሽን መስጠት እየቻለ አንቺ ለእሷ ካንስሌሽን አምስት ሺህ ድርሃም የምትገዥበት ምንም ምክንያት የለም። በቃ አመሰግንሻለሁ። በየጊዜው የካንስሌሽን እያለች ስትበላ ትኖር። አምስት ሺህ ድርሃሙን ትቀበላለች፣ ይጥማታል። ከዛ ትንሽ ቆይታ እንደገና ትቀበላለች ይጥማታል። ቆይ የት አለች ፋጡማ? ሀሊማ አልደረሰችም። እዛ ያለ ስልክ ግን እንዴት እሺ ብሎ ሰው ይሰራል? ሀሊማ አልደረሽም፣ አሉ አልደረሽም ለምሳሌ ዋትስአፕ ኮሊንግ እኮ ዚህ ሀገር አይሰራም። አልደረስሽም ውዴ። አቡ አስገብኝ እህቴ፣ ጠፍታብኝ ነው። እሺ የሀይተሽ ፎቶ አለሽ?